በቃ ትገርማል። የጨረቃ ፋሚሊዎችን ታውቃቸዋለህ? ማወቅም አለብህ። አታውቃቸውም? ያላውቃቸው አታውቃቸውም? የጨረቃ ፋሚሊዎችን ያላውቃቸው እያሳዩ እኮ በገርመ በዚህ ተክልዬ ቤተክርስቲያን አለና ቤተክርስቲያኑ አስራ አንድ አመት ሆኖታል። እንትን ካለ ማለት እየተሰራ ማለት ነው እና ነገር ላይ ገቢ እያሰባሰብን አንድ ነጥብ ምናምን ሚሊዮን ብር ሰጠች። በቤተክርስቲያኑ እያለቀ ነው። አይ ቲንክ ቅዳሜ ወይ እሑድ ላይብ ላይ ልንገናኝ እንችላለን ድጋሚ ለፊኒሽንግ ማለት ነው። በነገራችን ላይ ዳኒ ማለት ነው አውቆ ውስጥ ርር ብሏል እና የጨረቃ ፋሚሊዎችን አላውቃቸውም እያለ ነው እና አውቆ ማለት ነው። ለማንኛውም ማለት ነው ትጂ የእውነት በጣም የምትገርመኝ ልጅነት፣ ባይዘዌ ማለት ነው ለነሱ ያላትን ፍቅር ቦታ በጣም ነው የሚለየው። እንደ ልጆቿ ነው የምታያቸው። የዛን የተጣሉት ጊዜ በጣም በቃ አለ አይደለ? እንደ ሽምግልና ሆና ራሱ እንትን እየለመነቻቸው ነበረ ልጆች እያለች ማለት ነው። አዮ ብሶታ፣ ብዙዎቻችሁ ታቆጣታላችሁ ብዬ አስባለሁኝ። እንግዲህ ማታ አጨለለችው ባንበሳ ስምንት አንበሳ እራሷ ብቻ ስምንት አንበሳ ነው የወረደችለት። ሌሎቹም ዩዘር ምናምን አሉ። ኦልሬዲ በስመ አብ ስንት ከአስር በላይ አንበሳ ወርዶለታል። ከፊታችንም የበረከት ስራ አለ። ሰላም ጤና ይስጠልኝ ውድ ሰኒ ቤተሰቦች፣ እንደምን አደራችሁ እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በይ ያላችሁበት ብዝት ይበልልኝ። እንዴናችሁ? ስ ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቹ እንደዚህ እንደተወደዳችሁ እንደዚህ ሰው እንዳከበራችሁ መጨረሻችሁን እያሳምርላችሁ ማለት ነው። ጊዜ አይቀይራችሁ፣ ዶላር አይቀይራችሁ። የሁልጊዜ የእውነት ሁልጊዜ ማድረሳት ነገር ናት እቺ ማለት ነው። ማለት ብዙ ሰው እያየናቸው ሚዲያ ላይ ሲመጡና አሁን ኪሳቸው ሲሞላ እያየናቸው ነው ዴፊኒትሊ ሲቀየሩ። ለኦዲየንስ ክብር የላቸው የሚሰሩት ራሱ ምን እንደሆነ ማያውቁ ነገ ልጄ ምን ይሰራል? ምንድን ነው የሚያየው? ለልጄ ምንድን ነው ማስቀምጥለት? ልጄ እኔ የሰራሁት ነው ወይም ሚሰራው ትውልዶ ምንድን ነው እያሳየሁት ያለሁት እያስተማርኩት ያለሁት ምንድን ነው ብለው እማያቁ የማያስተውሉ ለዛሬ ብቻ በልቼ ጠጥቼ ልሙት የሚሉ እያየናቸው ስለሆነ ማለት ነው። ገና በዚህ ኤጃቸው ማለት ነው እና ጥሩ አይደለም ጨረቃዎቻችን ደግሞ እንደዛ እንዳይሆኑ የእውነት ሁልጊዜ ነው የምናገረው፣ ደግሞ ጸሎቴ ነው። እንደዛ እንዳይሆኑ ማለት ነው እና ብር ለሚያችንም ነው ጠፊያችንም ነው። በነገራችን ላይ ማንንም ሰው ብር አይጠላም። ሁላችንም ለመለወጥ ነው የመጣ ነው ብር ፍለጋ ነው የመጣ ነው። ግን ደግሞ የመጣንበትን መርሳት የለብንም። ብር እንዳያያዛችን ነው ማለት ነው እና ጨረቃዎቻችንም እንደዚህ ሰው እንደወደዳችው እንዳከበራችሁ መጨረሻችሁን እያሳምርላችሁ ማለት ነው። እንግዲህ ቲጂ በጣም የምትገርመኝ ልጅ ናት። ብዙዎቻችሁ አሁን ብዙ ታውቋታላችሁ ብዬ አስባለሁኝ። ለጨረቃዎቹ በጣም ልዩ ቦታ አላት። በጣም ነው የምትወዳቸው፣ በጣም ነው የምታከብራቸው። እኔ እንጃ፣ በስማን በጣም ትወዳችኋለች። የዚያን የተጣሉት ጊዜ ራሱ ካስታወሳችሁ፣ በጣም ነበር ያዘነችው። ሁሌ ነበረ በቃ አለ አይደለ፣ እንደ ልጆቿ እንደ እህቶቿ እንደ ወንድሞቿ ነበረ እያወራች የነበረውና፣ ይሄን ነክን ነው ሰው የሚወዳቸው ማለት ነው። እና እንደዚህ እየተወደዳችሁ እናንተን መጨረሻቸው ያሳምርላችሁ ማለት ነው። ማታ ስምንት አንበሳን ያወረደችለት በስመ አብ፣ ስምንት ማለት ነው ሌሎቹ እነ ዩዘር የሌሉበት ማለት እሷ ብቻ እና አጨለለችው ማለት ነው። ያው እናንተም እንዳትጨልሉ እንዳትንጫጩ ማለት ነው። ባይ ዘ ወይ፣ ማንም ሰው ጊፍት አይጠላም ማንም ማለት ነው። እኔም ብሰጡ ጊፍት አልጠላም እናንተም እንደዛው ማለት ነው። ሰው ጊፍት ማንንም ሰው አይጠላም እና እናንተም ያው የምትንጫጩ ስላላችሁ ነው። እና ለማንኛውም በዚህ መልኩ ልጆቻቸውን እየጠበቀች ነው። የክርስትና እሱም በመግቢያው እንደሰማችሁት የልጆች የክርስትና እናት ነች ብሏል። የተክልዬ የገቢ እንትን የበረከት ስራ ላይ ከአንድ ነጥብ ሚሊዮን በላይ ነው ብር የሰጠችው በልጆች በክርስትና ልጆቿ ስም ራሱ ብዙ ብር አስገብታለች ምናምን ማለት ነው። እሱም በኮንፊደንስ ነው ቀለ ይገባላት እንግዲህ እነኝህ ልጆች በተስፋ ነው እየጠበቀቻቸው እያለው ማለት ነው። እኛንም ለማየት ያብቃን። ቲጂንም የክርስትና ስም የክርስትና እናት ሆና ለማየት ያብቃን ማለት ነው። በቀደም ቅመሟ እየተናገረች ነበረ፣ የመጀመሪያ ልጃችን የክርስትና እናት አለችው ብላለች። እና ይህን ያክል ነው ለልጃቸው ምናህል ምናህል እንደሚወዱ ብዙ ነገር መማር ትችላላችሁ። አግብታችሁ በቃ የልጅ ፍቅር እንዲያድርባችሁ ልጅ ምን ያህል ስጦታ እንደሆነ ማለት ነው። የእውነት በአንዳንድ ሰው ልጅ ምንም ይመስለዋልና፣ አንዳንድ ሰው ደግሞ ልጅ ፈልጎ በጣም ተመኝቶ የማያገኛለ በአንዳንድ ሰው ላይ ደግሞ ልጅ ምን ያህል በቃላድለ እንደንቁላል ታቃላችሁ። ከእንቁላል በላይ ተንከባክቦ የሚያሳድግ የሚያይ ሰው አለ ማለት ነው። እሱ እንደ የመልካችን የሰው አስተሳሰብ ይለያል ማለት ነው። አሁን ጨረቃዎቹ የልጃቸውን ያላቸው ቦታ ጉጉት በጣም ይለያል በእውነት በጣም ነው የሚለየው። እናንተም እንደዛ እንድትሆኑ ነው እያሳዩችሁ ያለው ማለት ነው ፋይናሊ ለማየት ያብቃን ማለት ነው። በእውነት ለማየት ያብቃን። እንግዲህ እሁድ ወይም ቅዳሜ ላይቭ እገባለሁ እንገባለን ብሏል። እንደ እግዚአብሔር ፍቃድ እናንተም ሼር በማድረግ ታብታብ በማድረግ የበረከስት ስራ እንድትሳተፉ ማለት ነው። ሶ እነሱም ጊፍተሮቻቸው የዛኔም እንደዚህ እንደሚሳተፉ አይብሶ ተስፋ አደርጋለውኝ። ምክንያቱም ሞር ደግሞ በረከትን የሚያፍሱበት የሚባረኩበት ስራ ነው። ተክልዬ አባቶቻችንን እንዲባርኩን እኛንም ሼር እያደረግን ታብታብ እያደረግን በጣም ከመስጠትም በላይ ነው ማለት ነው። ሼር ማድረግ ታብታብ ማድረግ በጣም ትልቅ ነው፣ እና እናንተም በዚህ በረከት ተሳተፉ። መች እንደሚገቡ ያሳውቁናል ብዬ ተስፋ አደርጋለውኝ አንዴ ተናግራል ብቡ ይሄንን ማስጨረስ አለብ በጣም ብዙ ጊፍተር አለ ይህን ጊፍተር ደግሞ ለበረከት እናንተ አንተም በረከቱን የምታፍስበት ነው ደግሞ የልጆችክን ታሪካዊ በረከት ነው ማለት ነው ከዚህ በፊት የሰሩትን ስላለ ማለት ነው ሶ የማስጨረስ ግዴታ አለብ ብዬ አስባለውኝ ሶ እኛን በተስፋ እንጠብቃለን፣ በጉጉት ነው የምንጠብቀው። ቅዳሜና እሁድ በሁለት አንዱ ቀን ማለት ነው። ለማንኛውም ሰላማቸው ይዛለኝ፣ በጣም ደስ ይላል። ማርያምን በጣም ነው ደስ አለኝ። በተለይ አሁንም ለማስጨረስ ላይቭ እንገባለን ሲል የእውነት በጣም ደስ ብሎኛል። ምክንያቱም እንደሚያልቅ በጣም እርግጠኛ ነኝ። ብዙም ብር እንደሚገባ ማለት ነው ማለት እነሱ እንትኖች ጊፍተሮች እንደምናያቸው ማለት ነው። ሶ በዚህ ደግሞ ሞር እንደሚገባ አይወብሶ በጣም ተስፋ ታደርጋላችሁ ብዬ አስባለሁኝ። ተስፋ እግዚአብሔር ነው። እርግጠኛ መሆን የምትችሉት ከእግዚአብሔር ነው። እና ከእግዚአብሔር ጋር ደግሞ እኛንም መሳተፍ አለብን ማለት ነው። የአባታችን የአቡነ ተክለ ሃይማኖት ቤተ ክርስቲያን መጨረስ አለብን። በእውነት እነሱ ደግሞ እርሳቸው ደግሞ በእነሱ ላይ አድሮ እያሰራ ነው ማለት ነው። እናንተም ሼር እያደረጋችሁ ታብታብ እያደረጋችሁ የበረከቱ ተሳታፊ እንሆንላቸዋለው ማለት ነው።